እርግዝና ተረጋገጠ። እንደምታዩቸው አብረሽና ሩታ ደስታ በደስታ ፋንዲሻ ሆነዋል ማለት ነው። እንኳን ደስ አላችሁ ብለናል። እንዲሁም የአብረሽና የሩታ ቤተሰቦች እንኳን ደስ አላችሁ። እንግዲህ ትላንትና አብረሽ እርግጠኛ አልነበረም፣ ፕራንክ ነው ብሎ አስቦ ነበር። ብቻ ያው ተጠራጥሮ ነበር ማለት ነው። ያንን አስመልክቶ እንግዲህ ዛሬ ሀኪም ቤት ሄደው ምርመራ አድርገው ነበር እንግዲህ በዛ ምርመራ እነሱ ብቻ አይደሉም እርግጠኛ የሆኑት እኛም ጭምር እርግጠኛ ሆነናል ማለት ነው እንግዲህ የልጃቸውን የልብ ምት አዳምጠዋል ሩታ እርጉዝ እንደሆነች አይተዋልም አይተናልም ማለት ነው እንኳን ደስ አላቸው እላለሁኝ በድጋሚ አብረሽና ሩታ የልጅ እናት አባት ሊሆኑ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሌ ሰላም ነው። በያላችሁ በሰላማችሁ ብዘት ተረፍበልኝ በልን ቤተሰቦች። የምወዳችሁን ማካብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰቦች በመሆን ተቀላቀሉ እንላለን። እንግዲህ ውድ ቤተሰቦች ከመግቢያ እንዳያችሁት የአብረሽ እና የሩታ የእርግዝና ጉዳይ ትላንትና ፕራንክ ልታደርግኝ ነው ብሎ አላመናትም ነበር። ዛሬ ግን ሐኪም ቤት ሄደው እንግዲህ ምርመራ አድርጋ እርግጠኛ ሆናለች ማለት ነው። እርግዝ እንደሆነች ተነግሯታል። ያንንም ደግሞ እነሱ ብቻም አይደለውም ያዩት፣ እኛም አይተናል። ያው ከተመልካች ጋር ነው አብረው ያዩት ማለት ነው። እንግዲህ የልጃቸውን የልብ ምት አዳምጠዋል። እኛ ማዳምጠና ላይ ተናል ማለት ነው ከነሱ ጋር እና ትናንትና፣ ያው እንግዲህ ብዙ ልጆች ፕራንክ ነው ውሸት ነው ሲሉ ነበረ። በነገራችን ላይ ሌሎች ብቻ ሳይሆን አብረሽ ሁላ አላመነም ነበር። ከዚህ በፊት ፕራንክ አድርገሽናል ብሎ ጠርጥሮ ነበር። ብቻ አላመነም ነበር። ዛሬ ግን ሄዶ እርግጠኛ ሆነዋል ማለት ነው። በጣም ነው ደስተኛ የሆኑት ሁለቱም። በነገራችን ላይ እንግዲህ ልጅ ማለት ትልቅ ትልቅ የአላህ ጸጋ ነውና ልጅ የመሰለ ነገር መጥቶ እንዴት ደስተኛ አይሆኑም ማለት ነው። ያው እንግዲህ ደስተኛ በጣም ሆነው እንግዲህ እንዳያችሁን ፋንዲሻ ሆነው ነበር ማለት ነው። እንኳን ደስ አላቸው። በጣም ደስ ይለናል እኛም ደስ ስላላቸው ደስ ብሎናል ማለት ነው። እንዲሁም አንዳንድ ልጆች ደግሞ ውሸት ነው እያላችሁ አላችሁ ማለት ነው። እና ውሸት ነው የምትሉ ልጆች ምን አስባችሁ ነው? ምን አስባችሁ ነው? በእርግዝና እኮ አይዋሽም። እርግዝና እኮ ከሁለትና ከሶስት ወር በኋላ የሚታይ ነገር ነው። እና አላውቅም፣ ሰው በእርግዝና የሚዋሽ አይመስለኝም። አንሄም እንግዲህ እናንተ ታውቃላችሁ ማለት ነው። ውሸት ነው የምትሉ ልጆች እንግዲህ እናንተ የምታውቁት ነገር ካለ እንግዲህ አልን ሊሆን ይችላል። እኔ ግን የዛሬን ቪዲዮ አይቼ እርግጠኛ ነኝ ያኔ እንዳረገዘች እርጉዝ እንደሆነች አምኝ ያለው ማለት ነው። እና ለማንኛውም ያንን ምርመራ ውጤት አይተናል። እንግዲህ አብረን ነው አልትራሳውንድ ስትነሳ ያየነው። እና ከዚህ በላይ ማረጋገጫ እንግዲህ ምን ልታደርግ ምንም ልታደርግ አያትችልም። ያው እንግዲህ አምንናል ማለት ነው። በጣም ደስ የሚል ነገር ነው። እንኳን ደስ አላቸው ወልደው ለመሳም እያብቃቸው ማለት ነው። እንግዲህ በአጋጣሚ ነው አብርሽ ዝግጁ አልነበርንም እንቆያለን ብለን ነበረ። ነገር ግን የፈጣሪ ፍቃድ ሆነዋልና አሁን ደስተኛ ነን ብለዋል ማለት ነው። እንግዲህ ልጅ በጊዜ ለመውለድ ፈቃደኛ አልነበሩም ማለት ነው። በቃ እንደዛ ነው ማለት ነው እና ለማንኛውም ያም ሆነ ይሄ አሁን በተፈጠረው ነገር ደስተኛ ናቸው ማለት ነው። በሩታ እርግዝና ሁለታቸውም ደስተኛ ናቸው፣ ቤተሰቦቻቸውም እንደዛው ደስተኛ ናቸው ማለት ነው። ያው እንግዲህ ሩታ ካሁን በኋላ እንግዲህ እናያታለን ማለት ነው። እርግዛ አስባችሁታል። የአብረሽን እንክብካቤ እስኪ እናያለታለን ማለት ነው። ለማንኛውም የሮታና የአብርሽ ቤተሰቦች እንዲሁም አብርሽና ሮታ እንኳን ደስ አላችሁ፣ ወልዳችሁ ለመሳም ያብቃችሁ። ያው እንደዛ ነው የሚባለው ማለት ነው። ሌሎቻችሁም በነገራችን ላይ ሰሞኑን ሶሻል ሚዲያው በዚህም በዛ ክሊት አረገዘች ክሊት አረገዘች እየተባለ ነው። እንዴት ነው ይሄ ነገር፣ ቀላል ነው እንዴ? የምለው ቻሌንጅ አድርጋችሁታል እኮ ብዙዎች አረገዙ አረገዘች እየተባባለ ነው። የሆነ ሰሞኑን ታስታውሳላችሁ እነ እከሌ ተለያዩ እነ እከሌ ተለያዩ ተጣሉ እነ እከሌ ተጣሉ በቃ በዚህም በዛም ተለያዩ ነበር። አሁን ደግሞ በዚህም በዛም አረገዙ ሆኗል ማለት ነው እና ቤተሰብ እንግዲህ አቋረጥኩኝ ማለት ነው። ለማንኛውም ያው እንግዲህ ምን ጋር ነበርኩኝ? ሁሉ ማረገዝኩን ቻሌንጅ ነው ወይ እያልኩ ነበር። እና ያው እንግዲህ ሴቶችዬ ተጠንቀቁ፣ ያው እርግዝና ማለት ቀልድ አይደለም፣ የሚቀለድበትም ነገር አይደለም። የሚቀለድበትን ነገር እወቁ ማለት ነው፣ እየቀለዳችሁ ያላችሁ ሰዎች ካላችሁ ማለት ነው። ሌሎችን ነው ምለው፣ ሩታን አይደለም። የሩታን እንኳን እርግጠኛ ሆነናል ማለት ነው፣ ሌሎች ግን ቀልድ አይደለም ማለት ነው። ለማንኛውም በድጋሚ እንኳን ደስ አላቸው አብርሽና ሮታ እንዲሁም ወዳጅ ተመልካቾቻቸው ማለት ነው። እና ውድ ቤተሰቦች እስካሁን አብራችሁን ስለነበራችሁ እጅግ በጣም ከልቤ አመሰግናለሁ። ሰላማችሁ ብዙ ትበሉልኝ።